ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እንዴ ጓደኞቼ፣ እንዴት ናችሁ? ደህና ናችሁ ወይ? ጋር ለሁላችሁ ረፋድ እንዴት ነው? ልብስ እያጠብኩኝ ነው፣ የውሃ ድምጽ ከሰማችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም፣ ተባደኞቼ እንዴት ናችሁ? እንዴት አረፍ ከኔ ጋር ለውላችሁ አልሐምዱሊላህ። እናንተ እንዴት ናችሁ? ልብስና ኑቶሎስኪ እንደማመር ቤተሰብ ነው። ሆን ያልደመራችሁ ልጆች ከመጣችሁ ደምሩኝ እኔ እደምራችኋለሁ። ሰብስክራይብ በማድረግ ተባበሩኝ። እናንተ አስፈምሱኝ እስኪ አስፈምሱኝ እና እኔ ደግሞ ሰው ላስፈምስ፣ እኔም ደግሞ ማለት ነው፣ ብድር እመልሳለሁ ማለት። እናንተ እኔን አስፈምሱ፣ እኔ ደግሞ ሌላ ሰው አስፈምሳለሁ። በቃ ሰምታችኋል። እንተባበር ማለት ነው። እንተጋገዝተው እንተጋገዝተው እንተጋገዝ ተው እና እንዴት ናችሁ? ደህና ናችሁ ወይ? የሆነ የምትወዱት የሚመቻችሁ ቻናን ይኖራል አይደል የምታደንቁት ቻናን የምትከታተሉት እናንተ የምትወዱት ቻናል የሚመቻችሁ በቃ በምንም ይሆን ምን እናንተን የሚመቻችሁ የሚመቻችው ማለት ነው ያንን ቻናል መተባበር አትፈልጉም አንዳንድ ጊዜ ስራውን የወደዳችሁለት ቻናል ማለት ነው እናንተ ደግሞ እኔን እንደዛ ካስፈመሳችሁኝ እኔም ደግሞ እነዚህ ሰዎች ይበጃሉ፣ ይሄ ቻናል አሪፍ ነው ያልኩትን ቻናል ማለት ነው ፣ ሼር ላይክ፣ ሰብስክራይብ፣ ኮመንት በማድረግ ተባበራለሁ ማለት ነው ከፈመስኩኝ። አሁን ግን እንዴት ብዬ ነው የማስፈምሰው ሰው? ራሴ ሳልፈምስ እንዴት ለሆነ ሰው ማስፈምስ ከባድ ነው። እኔ ራሴ ዋይፋይ እያወጣኝ እያወጣኝ እያወጣኝ መስራት አልቻልኩም። አሁን እራሱ እርግጠኛ አይደለሁም ይቀጥል ይዝጋ አላውቅም። ላአሁን ግን አለሆኝ ፋይዛዬ አሰላሙ አሌይኩም ወረህመቱላህ በረካቱ እንዴት ነሽ ሰላም አሌይኩም አሌይኩም አሰላም ወረህመቱላህ በረካቱ ሰላም ነሽ ላይክ አመሰግናለሁ እህቴ እንኳን ደህና መጣሽ ዌልካም ብለናል ፋይዛዬ እንዴት ነሽ እኔ ደህና ነኝ አልሐምዱሊላህ የመጣችሁ ላይክ አድርጎኝ እሺ እና ልብስ እያጠብኩኝ ነው በመሀል ደግሞ እየተኮስኩኝ ነው ማለት ነው። እና ከአረብ ሀገር ስራ ሁሉ የሚያሰለቸው የሚያደክመው፣ ቁላሊት የሚያስይዘው እግር የሚያበላሸው ልብስ መተኮስ ነው ማለት ነው። ቆማችሁ ቆማችሁ፣ አንዳንድ ጊዜ ደግሞ ትጠራላችሁ በመሀል እያቋረጣችሁ ትሄዳላችሁ። በተለይ ልጆች ምናምን የሚበዙበት ከሆነ አስቸጋሪ ነው። አስቸጋሪ ከምነግራችሁ በላይ ኩላሊት በሽተኛ የሚያደርገን፣ የሚረዳን ግን የለም። እነሱ ግን የሚገርማችሁ ነገር ልብስ ማጠቡንና መተኮሱን ጭራሽ ከስራ አይቆጥሩትም። ግን ሰራተኛ የሚጎዳው ማለት ነው ኩላሊት በሽታ የሚያስይዘው ካውያ ላይ ቆሞ መተኮስ ነው ማለት ነው እግራችሁ እግራችሁ የሆነ የእግራችሁ የጉልበታችሁ ስር ጅማታችሁ ደም እስኪ ቋጥር ድረስ የሚደርሱ አሉ። ከመቆም ብዛት ማለት ነው። ማጠቡ ራሱ ማስጣቱ በራሱ ከተሰጣበት ማንሳቱ ማስጣቱ በራሱ እጅ በሽተኛ የሚያደርገው፣ ትካሻ በሽተኛ የሚያደርገው ሁል ጊዜ ካውያ መወዝወዝ ማለት ነው። ሁል ጊዜ በቡካርብ ከሆነ እንደዛ ቀኝ እጃችሁ ቀኝ እጃችሁ እስኪ እስኪዝል ድረስ ቀኝ እጃችሁ ፓራላይዝ የሚያደርገው ራሱ ካውያ ነው። ቀኝጃችሁን ታሰጣላችሁ፣ በሉ ተኩሳላችሁ፣ በሉ በቡካር በጭስ የሚሆነው አለ። እሱ ራሱ ስትወዘውዙ፣ ስታስገቡ፣ ስታመጡ፣ ስትመልሱ፣ ስታወጡ፣ ልብስ ማጠብና መተኮስ በራሱ ማለት ነው። እኔ እንጃ አካልን ያጎላል የምንድን ነው የሚላቸው እነሱ ግን፣ ከስራው ሁሉ ደስ የሚላቸው የእነሱ እየሰራችሁላቸው የሚመስላቸው ምኑ እንደው ታውቃላችሁ የሰራችሁ የሚመስላቸው በቃ ደስ የሚላቸው ስሰሩ፣ እነሱ ሲጠሯችሁ ስትሄዱ፣ በቃ ያን ያኮ ቀላል ነገር ነው የሆነ ወይ አምጪልኝ ውሰጂልኝ ይሆናላ። ስራችሁን ጽዳትም ይሁን ምግብ ሰርታችሁ ስታበቁ በስ ደስ የሚላቸው እነሱ ይሆናል። አይደለ? ሲጠሯችሁ አቤት ብላችሁ አጠገባቸው በቃ የበላይነት ስሜት ማለት ነው። ይሄ ብቻ ስራው ሳይሆን በቃ እነሱ ቁጭ ብለው ለምን መቶ ጊዜ አይሆንም እየጠሯችሁ አቤት ብላችሁ ቶሎ ስትሄዱ በቃ ስራውን ሁሉ የሰራችሁ ይመስላችኋል። ይሄ ነው ስትጠሩ፣ ቶሎ ካፋቸው ሳይጋጠም የበላሹ አፍሽ ውስጥ ሆኖ ያች እስክት ውጪ የማይጠብቁ አሉ። አንዳንዶቹ ተቀምጦ ያን አላምጦ እስከት ውጪ ድረስ በራሱ ትግስት አይኖራቸው ያ ነው እነሱ የሚታያቸው። ሌላው የእኛን አካል የሚያጎለው ነገር ለእነሱ አይታያቸውም። ለእኛ የሚከብደን ነገር ለእነሱ አይታያቸውም። እነሱ የሚታያቸው በስ ቁጭ ይሉና ነው ቶሎ ሲሉ አቤት ብለን ቶሎ ስንሄድ ወይም ደግሞ ይሄን ነገር አቀቢ፣ ሪሞትም ሊሆን ይችላል፣ ስልኳንም ሊሆን ይችላል፣ የጠጣችበትን ብርጭቆ ሊሆን ይችላል። አንስተን ይሄን ብርጭቆ አምጪልኝ ካለችሽ ያን ብርጭቆ ከሰጠሻት ከላስ አንቺ የጠጣችበትን ብርጭቆ እንኪ ውሰጂና ማርቤት ውሰጂ እናስቀምጪ ካለችሽ ቶሎ ብለሽ አፋ ሳይገጠም ማለት ነው፣ አፋ ሳይገጠም ብርጭቆ ተችለሽ ማርቤት አድርሰሽ ከመጣሽ አራት ነጥብ ካላስ ሰራሽ ነው ማለት ነው። ለማንኛውም ብርታቱን ይስጠን፣ ብርታቱን ይስጠን፣ የራሳችንን ሁነት የምንኖረበት ይስጠን። እዛ ድረስ ደግሞ ይጠብቃል። ሰላም ሰላም ውድ ጓደኞቼ እንዴ ናችሁ። ኢትዮዬ እንዴት ነሽ? ደህና ነሽ? ልብስ እያጠብኩ ነበር እና ከዛ ስለደበረ የነገርኳቸው እላቸዋለሁ። እና አንዳንዶቹ ማለት ነው በጣም ከባድ ናቸው። የምር ከባድ ከተናገሩ ዝም አይላፋቸው ከዛ ይለቅ ጎታቸው ይባላል። ሲደረግ ኢትዮዬ ደህና ፋይዛዬ የኔ እህት ሁላችሁንም ከልብ አመሰግናለሁኝ። እናማ ስላችሁ ነው። አላህ ይገዛችሁ ብርታቱን ይስጣችሁ። ልብስ የምታጥቡም ሆነ ምግብ የምትሰሩትም ሆነ ሁሉም ያው ከባድ ነው። እንደዛ የመሆኑ ፊልጲን ናቸው እንደዛ የሚሆኑ ፊልጲን ናቸው። ፊልጲኖቹን እኮ ያከብሯቸዋል። እናንተ እኛ ኢትዮጵያኖች ማለት ነው ኢትዮዬ እኔ አልፈርጥም እኔ አልፈርጥም ሳ ብላል ቃለች ኢትዮ በጣም ብላል መመሰላቸው ዶች እኔ አሁን ፊልጲን አለ አብራኝ የምሰራ ፊልጲን ይመጣሉ። አንዳንድ ጊዜ ጥቁሮቹን ያመጣሉ ማለት ነው። ፊሊጲኖቹ መብትና ግዴታቸውን ያውቃሉ። እኛ መብትና ግዴታችን አናቅም፣ ወላህ አናቅም። ለምን ብትሉ አሁን ከኢትዮጵያም ሊሆን ይችላል አዲስ ጠልበው ያመጣሉ እዚህ ይጠግቡብናል ምናምን የሚል ስሜት ሲሰማቸው አዲስ ከኢትዮጵያ ቋንቋ ባናቅ እንደውም አሁን ላይ ቋንቋ